ቅዱሳን እኔ ስሙ የሚየው ይባላል። ተወልጄ ያደግኩት ሻሸመኔ ነው። ምኖረው ግን ባሬ ሎቤ ነው እና ታምሜ በጣም አሞኝ እሷ እቴናትና እዚህ ነው የምትኖረው። ያው እንደነገርኳችሁ የዛሬ ሳምንት አልነበሩም። ያኔ የሉም ማለድ ንገሪያቸው። የዛሬ ሳምንት የሌላችሁ ሰዎች አሁን ከምነግረው ትረዱኛላችሁ ማለት ነው። አርብ እለት ነው አርብ እለት፣ ከአንድ ቀን በፊት ቅዳሜ ብቻ ነው በማሌ የገባው ማለት ነው። እና ብዙ ሰው ፊት ለፊት ቆማለሁ። እናንተ በድጋሚ ታስፈራላችሁ ቅዱሳን ስለሆናችሁ ማለት ነው። እና እኔ አሞኝ፣ እሷ እዚህ ነው የምትኖረው። እና ቱቦ ባፍሽ እና ባፍንጫሽ መግባት አለበት፣ በጣም ራሲድ እየረጭ ነው፣ ይሄን እንደዚህ መገመት አንችልም ሲሉኝ እንትን ያስኩኝ ማለት ከኮሪያ ሆስፒታል ነው የሚመጣው፣ እና ማሽኑ አንድ ማሽን አለ እዛ ከተማ ውስጥ። ከዛ ግን ዶክተሩ ከኮሪያ ሆስፒታል ነው የሚመጣው። ባሌ ሮቤ የላም ማለት ነው። ጠበኩትና ልክ ወደ ማሽኑ ጋር ሲሄድ ደወሉልኝ። እነሱ ባልና ሚስት ናቸው። እሷ አቴ ናት። እና ሲደውሉልኝ በቃ እየገባው ነው አንቺ ተይ፣ እኔ ነቢይ ሄኖክ እኮ ሄጄ እዛ ተፈውሻለሁ። እና በህልም ደግሞ ተናግሮኛል፣ አንቺ መምጣት አለብሽ ስትለኝ አንዳንዴ ሰይጣን ጣልቃ ይገባ የለ በማለ እኔን ሊበላኝ ወይም ለቢላዋ አሳልፎ ሊሰጠኝ ነው መሰለኝ። ግን አትሳካለትም። አሜን። እና እንትን አልኩኝ በቃ ተይ አሁን እየገባው ነው ምናምን ብዬ ዘጋውባቸው። እሱ ቃል አወጣልኝ። እሺ፣ አሜን ተቀብያለሁ ብዬ ገባው። ከታየውን በኋላ ማላውቀው ነገር ስለሆነ ፍራት ገባብኝና ራስን ሳትኩኝ ማለት ነው። ስስት ጊዜ በጣም ዶክተሮቹ ተደናገጡ ምናምን ወከባ ተፈጠረ። ሌላ ክፍል አስገቡኝ አከሙኝና በሳምንቱ ደና ሆንኩኝ። መጀመሪያ ላከኝ ዶክተር ጋይጄ ሳሳየው እንዲህ ያለ እንደዚህ ፊቱን የያዘ እና ምንድን ነው በዚህ ልክ ከውስጥ አሲድ የሚረጭ ነገር አለ እና ቦኒ አልትራሳውንድ ምናምን ብናይስ ላይ በቃ ተዋቦ አልታይም። በጣም አበዛችሁት ብዬ ወጥቼ ሄድኩኝ። ሄድኩኝና በቅዳሜን የታየሁት በሳምንቱ ቅዳሜ ስድስት ሰዓት ጀመረኝ ማለት ነው። በፊት ቆሜ ሄዳለሁ። በጣም ቆረጠኝ፣ አመመኝ፣ የተለያየ ህመሞች ተከሰተብኝ። ይህን ሲከሰት ብቻዬን ነበርኩኝ። መኝታዩዝ በቃ ሄድኩኝ። በጣም ተጨነኩኝና በዚህ አጋጣሚ የፕሮፌት እንትን ቲክቶክ ገብቼ ዝም ብዬ ማየት አቃተኝ። እዛ ፖዝ አርጌ በጣም ተንቆራጠትኩኝ። ከዛ ዘጠኝ ሰዓት አካባቢ ሲሆን፣ አቃተኝ፣ ደከመኝ። በዚህ አጋጣሚ ሰይጣን መጣና ምን ይለኛል ልክ እንደ ሰው ማለት ነው። አንቺ ይሄን ህመም አትችይውም፣ ስለማትችይው መሞት አለብሽ አለኝ። እንዴት ነው የምሞተው? እውነትም ህመም ደግሞ በጣም ነው ምፈራው። ያው ማንም ሰው ህመም አይወድም። እናቴ ታውቃለች፣ እራስ ምታት እንኳን አልፈልግም እኔ እንደዚሁ ሳያመኝ ሳያመኙ ውሰደኝ ነው ምሎ ፈጣሪ እንኳን ማለት ነው እና ሳልታመም ነው ያው የሰው ልጅ ይሞታል። መሞት እንኳን የምፈልገው አንድ ህመም ሳያየኝ ነው። በዚህ ልክ ማላቀው ህመም ስታመም ሰይጣን መጣና ራስሽን ማጥፋት አለብሽ አለኝ። ራስ ይሄን ህመም አትችይውም አለኝ። ይሄን ህመም አንቺ አትችይውም ሲለኝ አዎን ያልችልም መሞት አለብኝ ብዬ ቢላዋ ይዤ የመጣውና ከሳሎን ቁጭ አድርጌ ጠረጴዛ ላይ እዚህ ጋርና እዚህ ጋር ራሴ መውጋት አለብኝ አልኩኝ ከዛ እዚ ጋ በግቼ ደግሞ ልክ ከዚህ ነቅዬ እዚጋ ስኮጋ እኮ አሁንም ልሰቃይ ነው ላለው። አሁንም ልሰቃይ ነው ብቻዬን እያልኩኝ የፕሮፌት ቲክቶክ በቃ በጣም እየደከመኝ ስመጣ እንደዚህ ያደርጌ ከፍቼ እያየው ምን ይላል የእግዚአብሔር ፕሮግራም ያለበትን ሰው ሙሉን ግን በህመም ምክንያት አልተከታተልኩበትም እና ሴጣን እንደሚፈልገው አጭር ቲክቶክ ተለቀቀች እንዴ? እኔ ፕሮግራም አለብኝ ለካ እግዚአብሔር ይፈልገኛል ሴጣን ሊገለኝ ነው እንዴ ብዬ ወደ ሌላኛው መኝታ ሮጬ ርኩኝና የአስራ አንድ ዓመትና የአስራ ሶስት ዓመት ልጆች ምናምን ነበሩ። ሄጄ እነሱ ጋር ኑ፣ በቃ ቶሎ በሉ ሰው ጥሩልኝ አልኳቸው። አዘጠኝ ሰዓት ሲሆን ልሞት ነው፣ በቃ ሰው ጥሩልኝ እና በተፈጥሮ ደግሞ እናቴ ከመሞታችን በላይ የሬሳ ይበላሻል የሰው ሬሳ ምናምን የሚባል ነገር እየሰማሁ ነው ያደግኩትና በቃ ሬሳዬ እንዳይበላሽ የሆነ በቃ ከተበላሸው ሳጥን ውስጥ በስነ ስርዓት አልገባም። የሆነ እሱን ስቃይ ያሰብኩት ገና የስጋዬም ማለት ነው። በቃ ሬሳዬ ሊበላሽ ነው፣ ሰው የለም ትልቅ ሰው በቃ ምናም ብዬ አንተ በጣም ከደገምኩ ወታችሁ ጩሁ አልኳቸው። ለምን ሲሉ ሬሳዬ እንዳይበላሽ ስላቸው፣ አረ ለዛ አይደለም ለምን ለሰው አንደውልም ሲሉኝ፣ ለዶክተር ደውልኩ በዚያ አጋጣሚ የሀሳብ ስለመጣ ዶክተር ስደውል ዶክተር እባክ እየሞትኩ ነው በቃ ድረስ ልኝ አልኩት። ሲለኝ እየሞትኩ ነው ወይ ሚያድን ወይ ሚገል መድኃኒት ሰጠኝና፣ ታሳርፈኛለህ አልቻልኩም ድረስልኝ ስለኝ፣ የት ነው ሰፈርሽ አለኝ። ሰፈሩን ነገርኩት። በአምስት ደቂቃ ውስጥ አምቡላንስ ላከልኝ። አምቡላንስ ሲልክልኝ ለጓደኛዬ ደወልኩኝና እዛ ደርሼ የመንግስት ሆስፒታል ግቢ እኛ እስክንመጣ አሉኝ። የመንግስት ሆስፒታል ስገባ ኧረ፣ ይሄ ቆሽት ነው መሰለኝ፣ ኧረ፣ ይሄ መሰለኝ። በዛ በቃ ከዶክተሮች ራሱ ደበቀባቸው ቆሽት ነው በቃ ሲል ቆሽት ደግሞ አጎቴን ስለገደለው በቃ ተበላው አልኩ። በቃ መሞቴ ነው አልኩኝ በዚህ እድሜ ቆሽት ምንድን ቆሽት ግራ ገባኝ። በጣም ተወዛገብኩኝ። ለዶክተር ደውዬ መታል አው እየመጣሁ ነው ወደአንተ ጋር ብዬ እንትንን ሳልንቅል ወደ እነሱ ጋር ሄድኩኝ። እዛ ታከምኩኝ። አርትረሳውንድ አዩኝ፣ ብዙ ነገር አዩኝ። እና ይሄ ነገር ቆስሏል ኦፕራሲዮን መደረግ አለብሽ አሉኝ። መጀመሪያ እሺ ብቻ ኦፕራሲዮንም አረጉኝ ምንም አድርጉኝ፣ ይሄ ነገር ከኔ ያስወጡ፣ ከዚህም አሳርፉኝ፣ እባካችሁ አሳርፉኝ ብዬ ለማንኳቸው፣ እሺ በቃ እያሉኝ፣ በጣም ረበሽኩኝ። ደምስሬም አልተገኘም። ወደ አዲስ አበባ ምን ልክሻለ፣ 11 ጊዜ ወቅተውኝ፣ ትላልቅ ዶክተሮች ናቸው፣ ደምስሬ ጠፋባቸው። ከዛ በኋላ አለ 12 ተኛ ጊዜ አንተ ሰሰለው አንዴ ልሞክራለኝ ከመሄድ በፊት ሞከረና አገኘኝ። ከዛ መድኒት ተሰጠኝ፣ ለኦፕራሲዮን አዘጋጁኝ፣ ምግብ ተከለከልኩ። ምን ምን አልኩኝ። እሷ ደወለች እየመጣን ነው ግን አትሆኚም አለችኝ። ኦ አትሆኚም፣ አበዛችሁ። ምንድነው እሱ ነው ያመመኝ ኮና አልኩኝ። ፓስተር ፕሮፌት ሄኖክ ጋር ሄጄ በህልሜ እኔ ተፈውሻለሁ በአካል ሄጄ በህልሜ ግን እግዚአብሔር ጣልቃ ገብቷል ብሎኛል። አንቺ አትደረጊም አለኝ። እሺ በቃ ጣልቃ ገባ፣ እሺ እንኳን ገባ ተመስገን አምላኬ ብዬ ዞር ብዬ እንደዚህ እምነቱንም ወሰደብኝ። በጣም አማኝ ሴት ነኝ ግን ወሰደብኝ። በቃ ከዛ ፍርሃት ነው የገባብኝ። ከዛ በኋላ ተኝቼ ዶክተሩ መጣ። ልክ እሷ እንዳለች ዶክተሩ መጣ። ስልክ አቋርጭ አለኝ እሺ ያልኩና አቋረጡ። እንደዚህ ምናም ነካኝ ኦ ምናም በየስጮ ኖ ስለ ህልሙ ትዝ ይለኛል። በቀደም ስትመሰክር እግዚአብሔር ባሌሮ ቤት ጣልቃ ገብቷል፣ አዎ ባሌሮ ቤት ጣልቃ ገብቷል አለኝ። እዚህ ጋር ተንበርክኬ አለች። አዲስ የሚባል ያጎታችን ልጅ አለና አዲስ እቺ ምዮ እማታምን ሰው ናት እግዚአብሔር ጣልቃ ገባ ያልኳት ታያለህ አይደለ እለዋለሁ አለች ለአዲስ የሚባል አጎታችን ልጅ አለ እና ዝዋይ ለምንድን ነው የማመጪው? ጨቀጨቁኝ መምጣት አለብሽ ፐረፌት አለብሽ መምጣት ለሌላ ፕሮግራም ስላዘጋጀኝ፣ ሲሄጣ ግን ደስ የሚለው ነገር አልተሳካለትም። አሜን እና ዓርብ ቀን እዚህ ጋር ስቆም እ ወጣች መሰከረች እኔ እዛ ጋር ነበርኩኝ ፐረፌት የሚገርመው ነገር እዚሁ ምና አለ ክብር የምትሰጡ ለጌታ ኢየሱስ። ጌታ አንተ ከጨበት ከኝ በኋላ መቆም አቅቶኝ እሷ ታናሽናል ስትደገፊት እዚህ ይለኛል። በቃ መርፌ አስራ አንድ ቦታ ወጉኝ። ደምስሬ ራሱ ጠፋ። ከዛ መጨረሻ ላይ አንቺን ወደ አዲስ አበባ እንልክሻለን፣ ደምስርሽን ማግኘት አልቻንም አሉኝ። ከዛ ሲሉን ጊዜ እሺ በቃ ዝም ብላችሁ ከምትወጉኝ ላኩኝ አልኳቸው። ከዛ አንድ ዶክተር ለመጨረሻ ጊዜ ልሞክራለኝ እና አገኘ፣ ደም ስሬ ማለት ነው። ከዛ መድኃኒት ተሰጠኝ ብዙ ነገር ተሰጠኝ። በአምቡላንስ ነው የገባሁት። ከዛ ትላንትና በፕሌን መጣው ማለት ነው። ተስፋ ቆርጬ ህክምና ትቼ ወደ ጂፒኤስ መጣ። በጣም ጨለመብኝ፣ አንቀጠቀጠኝ፣ አላበኝ፣ የሆነ ነገር አደረገኝ። ና ቶሎ ብዬ እጄ ወንበር ፈለግ። ግን እዚህ ጋር የተቀመጣችሁ ሰዎች የዛን ቀን የነበራችሁ አዝኜባችኋለሁ፣ አልደገፋችሁኝ በሬ ፈልጌ ይሄ ቤት ጨለመብኝ። በቃ እንደዚህ ነው የሆነብኝ፣ ብላብኝ ከዛ እንደምንም ብዬ ቀስ ብዬ እንደዚህ በሰማን አግኝቼ ስቀመጥ ወንበር አገኘው። ሳገኝ ጫፍ ላይ ነው ተቀመጥኩኝ። ውሃ እንዲህ ምናምን ስላት ውሃ ሰጠችኝ፣ እዛ ጋ የነበረች ሴትዮ። ጠጣው። አላበኝ፣ የሆነ ነገር አደረገኝ። እነሱ ከረዱ በኋላ ሽንት ቤት ፈልጋለሁ አልኳት። እሷም ማለት ነው እና አስተውኛል። እዚህ አካባቢ ያሉት ዳቆናት የዛን ቀን ያሉ ሰዎችም ሊኖሩ ይችላሉ። ቀጥ አርጋ ወሰደችኝ። አላየሁትም ሽንት ቤቱን ነበረ ተጠቀምኩኝ ለቁርጠት ለቀቀብኝ። እዚሁ ጋር አላበኝ፣ በጣም ቆረጠኝ። እዚሁ ጋር ሳልሄድ እግዚአብሔር ትልቅ ነው፣ ይሰራል። በቃ ይሁን አለ ሆነ እና እዛ ጋር ሂጅ ቁጭ ከዛ ከዛ ሲንት ቤት ተጠቀምኩኝ ሰላሜን አግኝቼ ተመልሼ መጣ ቀጥ ብዬ ተራመርኩ። በአስራ ሰባት ቀኔ የዛን ቀን አንገብ ግቢያት አረ ምግብ ብያለቅ ወንድሜ እንኳን አራት ሙቅ ጠጥቼ ገባ ኩልኮስ ነበርና ከዚህ በላይ ወፍራም ነኝ። ደግሞ በአስራ አምስት ቀን ነው የቀነስኩት፣ ይገርማቸዋል። እና ከዛ ሲደውልልኝ እኔን በጣም እያለቀሱ ነበር ቤተሰብ እና ምን አለኝ እኔ ለማሳቅ ብሎ ሚዮ ሳበይዝን ቀንሽ ነው አለኝ። አራት ቀኔ ነው ይሄው ለነገር ለተንጎዳም ይበቃኛል እንደጠገብኩ ነው ስለው ይሄ ነገር ኑሮ ውድነት አሪፍ ነው እንደ ያለኝ እና ሲቀልድብኝ ማለት ነው። ከዛ ትንሽ አዝናናኝና ይሄ ነገር ተፈጠረ። እዚጋ ቁጭ አልኩኝ። አስራ ሰባት ቀን እንጀራ አልበላሁም። እንጀራ ስበላ አይደለም ሳይ ያመኝ ነበረ። ሙቅ ነው የምጠጣ እና ትንሽ እየዳቦ በላለው አፕል ጁስ ጠጣለሁ። ከዚህ ውጭ የተጠቀምኩት ነገር የለም አስራ ሰባት ቀን እቤት ኧረ ምግብ ምግብ ምናምን አልኳት። በግድ ነው ያስቆሙኝ በ1ሰአቀዴ እንጀራ በላው ልክ በልቼ እንደማያውቅ ሰው በላውኝ። ከዛ በቃ ምንም አላመመኝ። በሰላም አደርኩ ተነሳው ቅስስተኛወኝ የነበረ ሄደው ዘናብዬ ምናምን ራሴ እንጂ ወላጥያቸው ምናምን ገባው ቤት ማለት ነው። ከኋላዬ ነው የደረሱብኝ። ፍጥነቴ ራሱ ጨመረ የሌላ ማለት ነው እና እግዚአብሔር ይህን ድንቅ ታምራ ተደረገልኝ። ከሴጣ ልጅ አስበለጠኝ። ራሱ ራስሽን ግደይ ከሚለኝ በሳ አማካኝነት አስመለጠኝ። እኔ ደግሞ እንዳላምን ሲዋጋኝ ነበረ። የፕሮፌትን ቲክቶክ ደግሞ አውርጄ ብዙ አለኝ። የሚገርማችሁ ነገር አንድም ቀን በቴሌቪዥን አያቸው አላቅሙለ ና መናገር በቲክቶክ ብቻ ነው ማቀው። ፕሮፌት ሄኖክ ማለት አይኑ ትንሽ ጎላ ጎላ የሚለው ነው እላት ነበረ። አላቁም እሄ አራቆ አልከታተልም ሰዓትም የለኝም ሰዓቴን ሁላ በላብኝ ሴጣ ማለት ነው። ጊዜ ከለከለኝ መንፈሳዊ ነገር እንዳልከታተል በተለያየ ነገር ቢዚ ያደርገኝ ነበር። ስራዬ ሰዓት ጊዜ የለውም ቅዳሜ እሁድ፣ ሰኞ ምንም ነገር በዓል የለውም። ግን ስመጣ ሁለት ሰአት ሶስት ሰአትም ብገባ ቻይና ማየት አይችል ነበር። ምን ያደርገኛል? ያደክምኝና ባለሙያዬ ነገር ይወጥረኝና ያስተኘኛል። እግዚአብሔር ይገጽጸው፣ አረ እግዚአብሔር ይምታው። በእውነት ብዙ ሰዎች ላይ ይሄ ነገር ሊከሰት ይችላል። እንዳት ደግሞ ሰይጣን ብዙ ፕሮጀክት፣ ልክ ፕሮፌት ቅድም እዚህ ጋር ፕሮጀክት እንደጀመረው እሱም በእኛ ላይ ፕሮጀክት ያመቻቻል፣ ሊገነባብን ማለት ነው። እግዚአብሔር ይገጽጸው። እኛ የክርስቶስ ልጆች ነን። አሜን። እኛ በደሙ የተዋጀን። አሜን። እኔ እግዚአብሔርን አምናለሁ፣ አሳልፎ እንደማይስተ የኔን ድካም ፕሮፌት እግዚአብሔርን አንድ ነገር ሁሌ የምለው ነገር አለ የኔን ሚስጥ ለአንድ ነቢያ ተሳልፈ እንዳሰጥ እኔ እናንተ እንጨርሳለን ነው ምለ እንጂ ከእግዚአብሔር ጋር እንደዚ ይባዋለ ለእኔ ግን ነግርኛል እና እንደዛ ና ይ ነገር ተፈጠረ። ዳንኩኝ። አሁን ደህና ነኝ፣ ደስተኛ ነኝ። ዘለል ኩሮት እዚሁ ነው አምልኮ የጀመርኩት። እዚህ ነው የተፈወስኩት። ለዚህ ቤት ዛሬ ተአምር ሆነ። አሜን። ተአምር ሆነ። አሜን። በኢየሱስ ስም ፈውስ ይለፍ፣ አሜን። ታምራት ይለፍ፣ አሜን። እጁ ይንካት፣ አሜን። ማንኛውም ደግሞ አሁን እዚህ ይራገፍ፣ አሜን። ይሁን አለ ሆነ። ኦፕራሲዮን አልሆንም። ፕሮፌት፣ ቃል ታወጣልኛለህ። ይሄ መጥፎ መንፈስ እዛ እንዳይጠብቀኝ። እኔ ግን ለቢላዋ ትሳልፍ አስር ቀን ነው የቀረኝ። አልደረግም። ነጻ ነኝ፣ ነጻ ነኝ፣ ነጻ ነኝ። ጌታ ይባርክ። ይሆናል አለ ሆነ።

ሰርቷል። ደስ ብሎታል። አመሰግናለሁ ብሏል። እንደምዘምርም ተነግሮታል። ወዳችኋለሁ። ተባረኩልኝ።